ላሀውላ ወላ ቁወተ ኢላ ቢላህ ስትባል ሀይቲ በቃ እንደዚህ ባሰባት። ተመልከቱ እንግዲህ ይችማን እንደሆነ ታውቋታላችሁ። የሆነ ወንድ ነው የሚመስላችሁ አይደለ። የሆነ ጫካ የሚኖር ፂሙ ምናምን አድጎበት ያልተቆረጠ ምንም ከተማ የለለ ወንድ ነው የሚመስላችሁ እና ሌላና የለሄራጭሆነ አሰላሙ ዐለይኩም ወራህመቱላሂ ወበረካቱህ። እስቲ ቪዲዮ መቼም የዩቲን አዲስ ስራ ያላየ ይኖራል ብዬ አላስብም። ካላያችሁ ደግሞ ገብታችሁ ሁላችሁም እንድታዩት ጋብዛችሁ አለው በጣም የተለፋበት ስራ ነው እና ያው ሜካፓን ከስቱዲዮን የጀመርኳት ለየት ያለ የሰካራም አይነት ፊት የወንድ ፊት እንዲኖራት ነበር የፈለገችው። ሰው በምትፈልገው መልኩ የሰራሁላት ይመስለኛል ብዙችንን ከዛ በኋላ ወደ ቀረጻ ቦታ ነበር ያመራ ነው። ያው እንዳያችሁት ነው። ለምንድነው ሁሌ ስለዚህች ልጅ የምታወሩት ልትሉ ትችላላችሁ። ነቢያችን ምን ይላሉ መሰላችሁ? መራአ ሚንኩም ሙንከራን ፈልዩገይሩ ብየዲ፣ ከእናንተ ሙንከርን መጥፎን ነገር የተመለከተ ያየ ሰው በእጁ ያስወግዳል። አንድ ሰው መጥፎን ነገር ሙንከርን ነገር ካየ በእጁ ማስወገድ አለበት ማለት ነው ወኢን ለም የስተጥዕ ያን ነገር በእጁ ማስወገድ ካልቻለ በእጁ ማስቆም ካልቻለ ሳ ፈቢሊሳኒህ አሉ በምላሱ ይናገር አሉ ይቃወም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ማለት አንድን ሙንከር አንዴ አይታችሁ አንዴ ብቻ ልክ እንዳልሆነ ገልጻችሁ ተውት አይደለም አንድ ሰው ሙንከሪን ባየ ቁጥር ምን ማድረግ አለበት ማለት ነው። እንካር ማድረግ አለበት ለምን ከተባለ ያ ሙንከር ሙንከር እንደሆነ ለሌሎች ካልተገለጸ ሌሎች ሰዎች ያንን ነገር እንደ ጥሩ ነገር ያያሉ። እንደ ጥሩ ነገር አይተው ያንን ነገር ለመስራት ይነሳሳሉ። ለዚህም ነው እኛም እቺ ልጅ በየጊዜ መጥፎ ነገራቶችን ትለጥፋለች። እኔም ሆነ ሌሎች ወንድሞች ዩቲናስ ዩቲናስ ዩቲናስ የሚሉት ለዚህ ነው እንጂ ከእሷ ምንም ፈልገን አደለም። እና ዛሬ የሰራችው ስራ በጣም ከባድ ወንጀል ነው። ለዐነ አላሁ ልሙተሸቢሃት ሚነ ኒሳኢ ብርጃል አሉ ነቢዩ ሰለላሁ ዓለይሂ ወሰለም። ስለዚህ ይህ ስራ መጥፎ ስራ ነው። ይህ ስራ አላህ የሚጠላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ግርም የሚለይ ነገር አንድ ነገር አለ ማለት፣ የሆኑ ሰዎች ወደ ስህተት ሲሄዱ ተው ስንላቸው የቀናንባቸው ይመስላቸዋል እና እልህ ውስጥ ይገባሉ። ሃይቲ ናስ እልህ ውስጥ የገባች ትመስላለች። አንዲት ሙስሊም ሴት እንኳን አይደለም ሙስሊም ከሌላ እምነት የማይጠበቅ አንዲት ሙስሊም ሴት ነብዩ ሰለላሁ ዐለይሂ ወሰለም ወንድ በሴት ሴት በወንድ መመሰልን የረገሙበት ሀዲስ አለ ማለት ነው ግን ሀዩቲናስ ሁልጊዜ ጥፋ ስታጠፋ ኡስታዞች ተይሲሏት ሰዎች ወደዋት አስበውላት ተይሲሏት እየባሰባት ነው የሄደው እኔ አሁን እሷን ልመክር አይደለም የመጣሁት እኔ ሁላችሁም ኮሜንት ላይ ለሃይቲ ዱዓ አድርጉላት፣ አላህ ሂዳያ ይስጣት። ምክንያቱም አውቃ ነው የጠፋቻለችው። ከዚህ ቀደም ኡስታዝ ሳዳት ከማል ብዙ ነገር ነግሯታል፣ በሚገባት መልኩ ማለት ነው። አሁን ግን አንዲት ሙስሊም ሴት በዛ አይነት መንገድ ወርዳ፣ እንግዲህ ቪዲዮውን ከኋላ ቀጨባ አድርጌ ያስመልክቻቸዋለሁ፣ በዛ አይነት መንገድ ወርዳ ለድራማ ብላ ለፊልም ብላ ለብር ብላ በዚህ መልኩ የእስልምና የሴት ክብሯል ዝቅ አድርገው ትገኛለች። አላህ ሂዳይስጥሽ። ኢና ሊላሂ ወኢና ኢለይሂ ራጂኡን። አላህ ሂዳይስጥሽ። አዩቲናስ አላህ ስብሃነሁ ወተዓላ ሂዳይስጥሽ። ሐቂቃ ገንዘብ፣ አሁን በዚህ ሰዓት ገንዘብ አለሽ፣ ታዋቂ ነች፣ ብዙ ስራ እየሰራች ነው። ሀላል የሆነ ስራ እየሰራች ብትኖሪ ምን አለበት? በሀራም የመጣ ገንዘብ እኮ ምንም አያደርግልሽም። ይህን ያህል ማለት ነው። ደግሞም አይሸግርሽም። ብዙ ስራ አለሽ፣ ብዙ ነገር አለሽ። ማሻአላ ከዚህ በኋላ አግብተሽ ወልደሽ አንቺ ልጅ ነው ማየት የምንፈልገው ግን አሁን ላይ እየሰራሽው ያለሽው ነገር እልህ ይሁን ምን ይሁን አላውቅም በጣም የገባሽበት ነገር የሚያሳዝን ነገር ነው መሰላት ተይ ስትባል ማንኛውም ነገር እልህ ነው የመሰላት ረመዳን ላይ እኮ ማሻአላህ እንዴት አምሮባት ነበር ማሻአላህ ሁና ነበር ሀይቲና ሰው ወደ የት እያሄድሽ ነው የእኔ እህት ነብዩ ሰለላሁ ዐለይሂ ወሰለም የረገሟቸውን ከሴት ወንድ መምሰል ወንድ ደግሞ ሴትን መምሰል በዚህ ልክ ያውም ተቀይረሽ ኢናሊሌ ወኢና ኢለይ ራጂኡን። ወላሂ በጣም ነው የሚያሳዝነው። በጣም አላህ ሂዳያ ይስጥሽ። ሌላ ምንም ልል አይደለም ዛሬ የመጣሁት። ሁላችሁም ኮሜንት ላይ ለሀዩቴ ዱዓ አድርጉላት። ምክንያቱም እስከዛሬ ተመክራ ተመክራ ሊገባት አልቻለም። በዚህ ጊዜ ሰለምቴዎች ሌላ እምነት ላይ ሆነው እስልምናን እያጠኑ የእስልምና ህይወት ደስ ብሏቸው እስልምና ላይ እየኖሩ ያሉ እህቶችና ወንድሞች በሚበዙበት ሰዓት አሁን አንቺ እስልምና ነው ስብሃነ ወተዓላ ወፍቆች ሰቶች በዚህ ልክ ወርደሽ መገኘት ወላሂ በጣም ያሳዝናል። አላህ ሂዳያውን እስጥሻዩ። እህቴ በክፉ እንዳታስቢ ይሄን ሁሉ ስንናገር ማለት ነው። ምክንያቱም አንቺ እልህ ነው የመሰለሽ በቃ እስልምናን እናጠፋለን ብለው እየመጡ በእስልምና ተማርከው የቀሩ ብዙሃን እያሉ አንቺ እስልምናን አድሎች በዚህ ልክ ወርደሽ ማየት በጣም ነው የሚገርመው።